ቤተሰቦቻችን የመስከረም ወርን ጨርሰን አሁን ጥቅምት ላይ ያለነው። ጥቅምት ደግሞ ትንሽ ቀስቀስ ባለ አየሯ ትታወቃለች። ለዚህ መድኃኒቱ ደግሞ በጥቅምት አንድ አጥንት ይላሉ አባቶቻችን። ታዲያ ዛሬ በእልፍኝ ገበታ ከታዋቂው 12 ሜኖታ ሬስቶራንት ባለቤት ወይዘሮ የኔነሽ ገረመው ጋር ቆንጆ ቅቅል ሰርተን ቤተሰቦቻችንን ሞቅ ሞቅ እናደርጋቸዋለን። አብራችሁን ቆዩ። የኔ እንኳን ደናመጣሽ እንኳን ደና ቆየህን። ደስ ብሎናል ስለመጣሽ በጣም እናመሰግናለን። እኔም ስለጋበዛችሁኝ በጣም ነው ማመሰግነው። ቅቅል ነው ዛሬ የምንሰራው። አዎ። ምን ምንድን ናቸው ውስጥ እዚህ ያሉት? እዚህ ጋር ባህሩና ሽንኩርት አለ ቲማቲም የተፈቀፈቀ ካሮት አለ እና የተለያዩ ቅመማ ቅመሞችና ያው የቅቅል መስሪያ አጥንት አለ። ዋናው እዚህ ጋር አለ። ዋናው እሱ ነው አንድ አጥንት የተባለ ቲማቲሙና ካሮቱ ለቅቅል ነው ይገባል እኛ እናስገባለን። እንግዲህ ለዛ ነው ፌመስ የሆነው ቤታችን በቅቅል። ስራችንን እየሰራሁ ነው እንጨዋወታለን። እሺ፣ ደስ ይለኛል። እሺ፣ ምንድን ነው የምናደርገው አሁን? ድስታችንን እናግልና፣ እሺ፣ ሲግል ዘይት ይጨምራል ዘይት የተለየ ነው አለ እንቺ ቅቅል ሰዎችን ሳናገር። አዎ፣ በዚህ ነው የሚታወቀው አሁን ናቸው። ከዛ ባህሩና ሽንኩርታችን እናስገባለን። አዎ፣ አንድ ላይ የተከተፈ ነው ቤተሰቦቻችን። የባህሩ ሽንኩርት ና ኖርማል ሽንኩርት ነው ይባላል አይደል? ሁለቱ አንድ ላይ ተከፍቶ ነው። አዎ አንተ ታማስላለህ? እኔ ላማስል። የኔ ድሬ ነው አይደል ተወልደሽ ያደግሽው? ተወልጄ ያደግኩት ድሬዳዋ አዲስ ከተማ። የሚባል ሰፈር። አዎ ድሬ ብዙዎቻችን የምናውቀው በፍቅር፣ በመተሳሰብ፣ በመተዛዘብ አይደል? በጣም እንዴት ነበር አስተዳደግሽ? አስተዳደጌ ድሬዳዋ አዲስ ከተማ ነው ተወልጄ ያደግኩት። ያው ቤተሰቦቼ በንግድ ነው ወደ ድሬዳዋ የሄዱት እና አዎ እዛም ነጋዴዎች ናቸው። ሆቴልም አለ፣ ሳምሶን ሆቴል የሚባል በቤተሰብ ነው። አዎ፣ በጣም ነው የምወደው ምግብ መስራት፣ ማዘር ምናምን እያየሁኝ። ማዘር ባለሙያ ናቸው በጣም። ሁሉንም ሙያ ከእሳቸው ነው ይሰራሽ? አዎ፣ ክትፎ፣ ቅቅል፣ አሮስቶ ደግሞ የሚባል አለ። በኋላ ላይ አስቀምሳቸዋለሁ። መቶልናል። ደስ ይላል በጣም። አሮስቶ ከማዘር የተወሰደ ሙያ ነው በጣም። አዎ ስለዚህ እንትን እየተፈቀፈቀውን ካሮት አስገብተናል። ካሮቱን ተጨምሯል። ትንሽ ጥብስ ሲበልና፣ እሺ፣ ቲማቲም እና አርድ ጨምረን ካሮቱ ትንሽ አዎ፣ ጠበስ ማለት ስላለበት። ብዙ የድሬ ልጆች በቃ በግልጽ ነው የሚያወሩት፣ ጨክ ብለው የተሰማቸውን ነው የሚናገሩት። አቦ እያሉ ማለት ነው። አንቺም እንደዛ ነሽ። እያየሽ ነበር ቅድም። ድምጼ በጣም መቀነስ ፈልጌ ሳወራ እራሱ በጣም ጮክ ይልብኛልና፣ ቀስ ብዬ እኮ ነው እያወራ ያለው ምናምን እንዳለ አርየጮሽ ነው ምናምን ይላል ሰውና መጀመሪያ ሰው ስትዋወቅ እንግዲህ አስተዋውቄ ኖራሴ ድምፄ ጮክ ስለሚል ሁኑ አሪፍ ነው እንጂ። ነው ከድሬ አዲስ አበባ እንደገባሽ በገስታውስ ስራ ነው? አዎ ትንሽ ቆየሁኝ። አዲስ አበባ ቆየ ቤተሰብ ጋር እና ፍሬ ዮሐንስ የምትባል የድሬዳዋ ልጅ ነበረች። እሷ ገስታውስ ስራ ነበር እዚህ ማለት ነው። ከዚያ ስናወራ ምናምን አብሮ አደግነን እና አሪፍ ስራ ነው ምናምን ስትል ቤተ ሰብ አስቸግሬ ገስታውስ ጀበርኩኝ። እዛው ጎን ለጎን ሀያ ሁለት ከሷ አካባቢ ነበር እንትን ያለው እና ጥሩ ነበር ስራ፣ አንድ አምስት አመት ሰርቻለሁ። እንዴት ነበር በዚህ በአምስት አመት ውስጥ? አሪፍ ነበር። የሆነ ወደ ጥሩ ስራ ነበር ገስታውስ። ያው እንግዶች መቀበል ምናምን ነው ደስ ይላል። ግን ያው ኮሮና ሲመጣ እሱን አቆምኩኝ። ረፍት አንድ ሁለት አመቶ ስጄ ደግሞ ወደ አካባቢ ነው የነበረው፣ የአያቶች ቤት ነው ከዛ ቤቱ ተዘግቶ ረጅም ጊዜ ነበር። ና እንፈልጋለን ምና ምስሉ አቁጭ ብያ ልነበር ሬስቶራንት ክፍል ብዙ ስላልነበረው ነው ነው። ከዛ በቃ ጀመርኩኝ። በጣም አሪፎ ነ እግዚአብሔር አዲስ አበባ የተለየ ነው አይደለ? እንዳልኩሽ በጸባይ በሁሉ ነገር በጣም የተለየ ነው። እና አዲስ አበባ ስትመጣ የከበደሽ ነገር አለ ነበር? ያው ከድሬዳዋ አዲስ አበባ ስትመጣ የሰው ባህሪ ጋር እንትን ልትል አትችልም። ትግባባት ችልም። ምን ይከብዳል። አንተ ግልጽ ነህ፣ በጣም ጮኸ ነው የምታወራው። በቃ ሁሉ ነገር እዚህ ሀገር ደግሞ ቆጠብ ይላል ሰው አይደለ? ግልጽም አይደለም። ያው ትንሽ ትንሽ ከመጣው ቆየው በጣም 10 ዓመት 12 ምናምን ይሆነኛል። አሁን ማውቀው ግን ሴም ሲ አካባቢ ያለው ነው ያኛው ህንጻ ሊሰሩ ፈረሰ። ቤቱ የቤተሰብ ነው ብዬ ያህል ነበር። ህንጻ ሊሰሩ አራት ዓመት ነበር ኮንትራት ሰጡኝ። እሱ ሲፈርስ ወደ ሴም ሲ ይገባውኝ። ጨርጃ ጀርባ ሙቅ ያለ ሰፈር ነው በጣም ለስራ በጣም ቆንጆ ነው አሪፍ ነው። አሁን በተለይ ደግሞ ብርድም ስላለ ብዙ ሰው ይጠቀማል። እንግዲህ እስከ ጥቅምት እስኪወጣ አሪፍ ይሆናል። በል እናስባለን ምን እንጨምር? ቲማቲም እንጨምራለን። ካሮቱን፣ ቲማቲም ሽንኩርቱም ሁሉ የተፈጨ ነው። ከዛ በደንብ ከተጠበሰ በኋላ እርድ እንጨምራለን። ከዛ አጥንቱን አብረን እናሸዋለን ማለት ነው። በጣም አብረን ካሸነው በኋላ ለብያለ እንከልሳለን፣ ቀስ እያለ። 12 ሜኖታ ነው የሚለው የሬስቶራንት ስም። አልተለመደም። አስራሁለት ሜኖታ ማለት ጉራጌ ነኝ እና ጉራጌኛ ነው። ሜኖታ ማለት ሜኖታ ማለት ሜና፣ ሜናታ ሜኖታ ማለት ስራው ማለት ነው። እግዚአብሔር ስራው ማለት ነው በጉራጌኛ። እና አስራ ሁለት ደግሞ ያው ለእኔ ባለ ሁለታዊ ስለሆነ ሚካኤል፣ የሚካኤል ስራው ብዬ ነው እንግዲህ ስያሜ የሰጠሁት። አልጠበቅኩም። አይገርም? ቲክቶክ ላይም ሳይ ነበር። አንዳንድ ሰዎችም አስራ ሁለት ሜኖታ የአርቲስቷ ቤት ይላሉ። ፊልም ወይም ሙዚቃ ሰርተሻል? ኔም የማላውቀው ከጀርባ ሆ ከጀርባ ይሰርተሻል እና ቲክቶክ የሚሰራ ሊ ልጅ አለ ቤቱ የሚያስተዋውቅ። እና ያችን ፊልም አይቶ ነውና አርቲስቷ በሚለው ብሰራው ጥሩ ነው ምናምን እይታ በደንብ ያገኛል አለ ረተው ከየቱ የቱ ጋነሽ ምናምን ብለው ቢጠይቁኝ እዛ አይ ችግር የለውም ችግር የለውም በቃ እንደዛ ብለን ብንሰራው በቃ አሪፍ እይታ ያገኛል። የሚገርም ነገር በጣም ነው ማለት አሁን አስራ ሁለት ሜኖታ ብለህ ከምታስተዋውቅና አዎ ዝነኛው አርቲስት ምናምን ሲል ትፊልምን ምን ፊልም ላይ ሰርታለች የትኛዋ ናት ምናምን ምናምን እና በደንብ እይታ አግኝቷል። በደንብ ሰውም ግን ሁሉ ሰውም በቃ ጥያቄ ውን እሱን እንዳንተ እኔ ቤት ፊልም ተሰርቶ ያውቃል። አንድ አራት አምስት ፊልም እንደ ልደት ጥሪ ነገር ቁጭ ብያለው እኔ ማለት ነው። ቁጭ ብለሽ በቃ ተቀረጭ ምናምን ነገር አሉና፣ እሺ ቁጭ ብዬሽ የተቀረጥኩ ከዛ ላይ ከሰው ሲገባ ተቀበሏቸው ካች ምናምን እንደገና ማለት ነው ክብራ አረበቃ ቁጭ በይ በቃ እሺ ቁጭ አለና እራሳዋለሁ ታውቃለህ፣ እየተቀረጽኩ ኦኬ እንት የለኝም ትግስት የለኝም። በቃ የሆነ እናው አንተ የሆነ የስራ አይነት ነገር ፊልም ብታሰራ ጥሩ ነው ይመስለኝ። ትሰሪያለሽ፣ አንደኛ እዚህ መተሻል። ከዛ ነው ይሄን የሚያዩ ደግሞ ፕሮዲውሰሮች ካሉ ያሰሩሻል። ግን የትግስቱን ጉዳይ እንዴት ነው የምናደርገው? አይ ትግስት ማይጠይቅ ነገር ነው የናንተ። አሁን ራሱ እያየሁት ነው። የኛ ስራ በጣም ታጋሽ መሆን አለብሽ። በጣም በጣም አጥንት እየጨመር ነው አጥንት። ቅመሞቹ እነዚህ ከዚህ በኋላ መጨረሻ ላይ ማለት ነው መጨረሻ ላይ ነው የሚገባው? አዎ አዎ አዎ። አድርጋት በደንብ ይለያል፣ አይደል? የበግ ቅቅል ነው በጣም የሚወደደው ከበሬ ይልቅ። አዎ የበግ ወይ የፍየል የፍየል ወይ የበግ የበግ። ለምንድነው እንግዲህ ሰዎችም ይሁን ሲሰበሩ ወየ የሆነ ህመም ሲኖር ምናምን ነገር ቅቅል ተሰርቶ መረቁ ሲጠጣ ይሄ ከአጥንቱ ውስጥ የሚወጣው ውስጡ ያለው እሱ እሱ ይጠግናል ተብሎ የፍየልም የበግም ፍየል ደግሞ ብዙ ነገር ስለምትበላ እኮ መድኃኒት ናት ቴስቱ ላይ ስቃና ልዩነት ያመጣል የሚያውቀው እሱ ያውቀዋል በተመሳሳይ ቅመም ቢሰራውን አንቺ ሚስጥር የመስራት ሚስጥር ሽን ተጠቅመሽ ሚሰሪ ልዩነት ያመጣል የሚያውቀው ሰው ቴስት፣ አሁን ለምሳሌ የበግ የፍየል የሚያውቅ ሰው አለ። ለምሳሌ አንዳንድ ቦታ ወይ ጥብስ ላይ ወይ ወጥ ላይ የበሬ ይጨምራል ሰው ግን ጣዕሙን የሚያውቀው ሰው አለ። ዝም ብሎ ደግሞ የሚመገብ ሰው አለ። የሚያውቀው ያውቀዋል ነው። የሚያውቀው ያውቀዋል። አዎ፣ ውሀ የሚጨመረው እዚህ ላይ ነው። አዎ፣ ትንሽ ትንሽ ለብ ያለ ውሃ ለብ ያለ ውሃ እና ሸዋለን

ዝቅጠኛ ሆነሻ በዚህ አሁን በአራት በአምስት አመት ስምን ታዘብሽ? ከዚህ ከምግብ ስራ ከምግብ ሙያ ጋር በተያያዘ ምግብ ሙያ በጣም የሚገርምህ የኪችን የሚሰሩ ልጆች ናቸው። አብዛኛውን እንትን ይቀየርብሃል፣ እጅ ይቀየራል። ያ ያ እንዳይሆን አንተ ነህ እንትንህን ማሳየት ያለብህ። ማለት አሁን የቤቱ ጣዕም ለሚመጣው ሰራተኛ እኔ ነኝ ማሳየው እንትኑን ግምቱን የጨመረውን ምናምን የሁሉም ሰው አሰራር ስለሚለያይ ማለት ነው። ስለዚያ እንደዛ እያደረግህ ከመጣ ሰራተኛ ጋር አንድ አንድ ሳምንት የሚሆን 15 ቀን የሚሆን አብረህ እያሳየህ ካልቆየህ ወይ ደግሞ ያለውን ይዘህ ከስር እየተካህ ነው መሄድ አለብን፣ ጣምህ እንዳይቀያየር ማለት ነው። እጅ ሲቀያየር ስራ ይበላሻል። ግን ያዋጣል፣ በጣም በብዛት ከሸጥክ ያዋጣል። እኛ የአገልግልና የከተሪንግ ስራ ስለምንሰራ ነው እንጂ እዛው ጋር ያለው ይሄ አንድ ሁለት የምትሸጠው ማሳያ እንደ ማሳያ ነው እንጂ ትርፋ ብዙ አደ የምታውቂያቸው ብዙ ሰዎች እዚህ ሙያ ውስጥ ገብተው ከስረው ያልሆነ ነገር ውስጥ የገቡ እንዳሉ እየነገረች ነበርና፣ ቤተሰቦቻችን እየተከታተሉ ነው ያለው። ቤተሰቦቻችን እዚህ ቢዝነስ ውስጥ መግባት የሚፈልጉ ምን ትመክሪያቸዋለች? ምን ማድረግ አለባቸው? ያው ከትንሽ መጀመር ነው። ምንም አይነት ቢዝነስ ስትጀምር ሪስክ ውስጥ አለመግባት ነው። አነስ ባለ ኪራይ አነስ ባለ ጅማሮ ጀምራ እያሻሻልክ መሄድ እኔ እንደዛ ቢሆን መርጣለሁ። ስጋ ናት ፍሬ ናት ጣልጣል እንድትል በደንብ አዋለው። ጡንቻ ይጠይቃል ማለት ነው። እዚህ ጋ እንደምታዩ በጣም አለ። ሽንኩርት እንጨምራለን። ሽንኩርት ሁሉንም ነው ምንጨምሩ። በገምቼን ያመጣውት ሁሉንም ጭቼ አስተካክዬ በቃ በቃውን ያህል ስለሆነ አይ ሚበዛ መስሎኝ ነው። አይ አይ በዛ። የሶስት ልጆች እናት ነሽ አይደል? አዎ። እንዴት ነው ታዲያውን ስራ እና ልጆች ማስተዳደር የውጭ አለ የቤት አለ። አዎ። ያው እንግዲህ በአጋዥ ነው ሁሉ ነገር አይደለም። አዎ። ቤት ማጋዥ ያስፈልጋል። እዛም ያው መመሪያ መስጠት ነው። እዛም እዚህም እያልኩ መመሪያ መስጠት። ጥሩ። አዎ እንጂ አትችልማ። ብቻ ምን ላይ ሆቶ ሆናለ ይከብዳል። ልጅ ትምህርት ቤት አደርሳ ለማታ ሲመጡ የጥናቱ አለ፣ የትምህርት ቤት ማድረስ መመለሳ አለ። በጣም ብዙ ነው፣ እናትነት እኮ ይሄ ነው። አዎ በጣም ብዙ ነው። ስራጋት ይበይቃል ስራጋ በጣም ሙያ እየለመዱ ነው። ባንቺ ይወጡ ነው። ሁለት ሁለት ወንዶች ናቸው ልጆቹ፣ ሁለቱ ወንዶች ናቸው፣ ትንሿ ሴት ናት። እሺ፣ ስለዚህ እሷ ቢያንስ ታቀራርባለች ምናምን ከዚህ ነው የሚጀመረው። እኛ ዛሬ ባለሙያ የሆነው ከማቀራረብ ነው። እንጨምርባትና ቆንጆ በርበሬ ሁለት ሻይ ማንኪያ ቆንጆ በርበሬ ትብስቅ ጠል ይሄ ነዋል። እንደዚህ ወይ ነው አቡን እንኩታ በጣም ባለሙያ እ ማሳመሪያ እዛ ነጭ አዝሙድ አለን ማንኪያ ምንድነው ያንቺ በጣም የምትወጂው? ወይ እኔ በጣም ወዶ ምግብ ክትፎ ነው። ጉራጌ እንደመሆንሽ ክትፎ መስራትን መብላትም በጣም ነው የምወደው። ቅመሞችን ጨርሰናል፣ ሁሉንም ጨርሰናል። መጨረሻ ላይ መከለሻ ቅመም እንጨምራለን። እቺን ቅመም ምን እንደሆነች አልነግርህም፣ ለየት ያለች ናት። ቤት የሚዘጋጅ ነው። ሚስጥሩ ይሄ ነው፣ ፎርሙላው። እሺ እንቀምሰዋለን። ቤተሰቦቻችን እንዳያችሁት ነው። ቅመማ ቅመሞቹ ተጨምረዋል። ሁሉም ነገር ተጨምረዋል። ለየት ባለ መልኩ ደግሞ እኔ ስለማላውቅ ቲማቲምና ካሮትን ደርቷል። መጨረሻውን ደግሞ እንቀምሰዋለን። ትንሽ ይብሰለኛል ለዚህ እድለኛ ይችላል ቤተሰቦቻችን፣ ሰርተን ጨርሰናል። እዚህ ጋር አቀራርበነዋል። ቅቅሉንም መረቁም በጣም የሚያጓጓ ነው። እኔ ደግሞ አሁን ቤተሰቦቻችን ለጥራቸውና ተመልሰን እንመጣለን። አንድ አጥንት

የባላሽ ሲታይ ራሱ ያስታውቃል። ቆንጆ ነው ሲቀመሽ እና እንግዲህ ፎክሬ እንደወጣሁት ነው ሙምጥቅም አንድ በደንብ ንገሪኝ፣ የት ነው አካባቢሽ? እንዴት ነው ይሄ ነገር የተጀመረው? አሰራሩ እንግዲህ ድሬዳዋ ነበርኩኝ። ለዚህ ነው ዘመዴ ይመስልሽ እና

እንጀራም ከፈለጋችሁ እ ለጓደኛ ለመጋበዝ ነው። እስኪ ቅመሱት። ቆንጆ ነው፣ ቆንጆ ነው። እስከ ዛሬ አለማወቃችን በጣም ብዙ ነገር አመለጠን። ይሄ ቆንጆ ነው። በስመ አብ በጣም ብዙ ሰው እንደሚያውቀው ነው። ኩባያ ካለ ግን መረቅ ይምጣልሽ። መረቅ በኩባያ አይጠጣም። አሩዬ አጥንቱን በደንብ ብሎናል። ይመጣል መረቅ። ዋናው አንድ አጥንት ነው። በዚህኛው ነው የምትታወቂው። አሮስቶም አለን። አቅምሳችሁ አምጥቻለሁ። ደግሞ ድንችና ካሮት ይበዛዋል እንግዲህ። ስለዚህም እያያችሁት በዚህ በብርድ መቼም በጣም ብዙ ሰው እንደሚበዛ ነው። አንቺ ቤት አይደለ እኔ ጠርጠር ያለ እንዳልሽ ነው። ጣሙ በምን እንዴት ብትሰሩት ነው እንደዚህ? ምን ምን ተጨምሮበታል ንገረን እስኪ። ያልተጨመረ ቅመማ ቅመም የለም ምን ያልተጨመራል? ምን አቮካዶ፣ ምን ስንት፣ በጣም በጣም በጣም ስለዚህ፣ አሰራሩ ሚስጥር ነው እንዳይነገራል። እንግዲህ እሱ አይቷል። ታዘጋጃችሁለት የሚሰራ ይመስለኛል። ኧረ ይመስለኛል

በጣም ማን ነው ግን? መጥ ነው ያስገባው ቅመማዎች አልፈረሰም። ቆንጆ ነው በጣም። ያ ሲሆን ነው በጣም አሳየ ዛሬ። ምን አጣብ አይነት ነገር እኮ ሁል ጊዜ አለ። አዎ፣ መጣ ወደ ምስራቅ ደግሞ በጣም እንት ነው ቅቅል ምናምን ወደ አዎ ወደ ድሬዳዋ እንትናችን ምግባችን እንድንችል አዎ፣ ድንች ብዙ ሰው እንደሚስትል እንቁላል ነው። ይሄ እንቁላል ነው። ድንች በጣም እኮ ነው የሚባለው አይደለ? አዎ፣ ይሄ የማዘራት አሰራር ነው። ከእዚያ ነው የመጣሁት ግን ማታ ላይ ሰው ይወደዋል። ደረቅም እናደርገዋለን እንደ እዚህ

ይሄ ደሞ የተለየ ነው። አይ ምግብ መስራት እንድናቆምኮ ልታረጊን ነው። በጣም አርስቶ የሚወደድ ምግብ ነው። የዶሮም አርስቶ ቤቶች ብዙ አሉ። ብዙ ቤቶች ላይ አርስቶ፣ ድሬዳዋ ይወደድ ይሄ በጣም ነው የሚጣፍጠው። አሩስ እንዴት ነው አይደል? ይሄን የለመደ ሰው እኮ ምግብ ቤት አይበላም ማለት ነው። የሰማችሁ ነው መሰክርነት። ቤተሰቦቻችን፣ ቅቅላችን በጣም ተወዷል

አንድ ጊዜ ለአንተ በጣም እናመሰግናለን። ግን አጨብጭቡለት። ወደ እሷ ከመሄዳችን በፊት ዛሬ ምርጫ በጣም ተሳክተናል። ከማዘር ነው ሙያ እንግዲህ

ሰግናለን ስለመለመጀመሪያዜ በአጭር ሰዓት ጨርሻለሁ ምግብ ቤተሰቦቻችን ዛሬ በጥቅምት አንድ አጥምት የሚባለው ይህም ቤተሰብ ቅቅል ሰርተን ሞቅ እናድርገው ብለን ነበር። ተሳግቶልናል። አለ መቀመጣችን ንፋሱ ትንሽ በሙቀት ላይ ከሚሆን ንፋሲን ዛሬ ተሳክቶላል በጣም እናመሰግናለን በጣም እናመሰግናለን የኑዬ ቤተሰቦቻችን እናንተም ከፈለጋችሁ እሷ በጠቀሰችው አድራሻ ፍየል ቤት ከዮናስ ጨርጨር ጀርባ ነው 12 ሜኖታ ይባላል ቤቷ እዛ እየሄዳችሁ ይህን የመሰለ ቅቅል አሮስቶ ብዙ ምግቦች አሉ መቅመስ ትችላላችሁ ዛሬ ግን እኛ ለየኔነሽ ሞቅ እናርግላለን እናመሰግናለን